ሰላም ሰላም፣ ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ሄድ ቤተሰቦች፣ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ለማይከሙ ሰላም ነው፣ አለሁ። እኔ ደህና ነኝ፣ እግዚአብሔር ይመስገን ማለት ነው። ዛሬ አንድ ሀሳብ ወደ አይምሮ ሲመጣ ሼር ላድርጋችሁ ብዬ ነው ማለት ነውና፣ ደግነት ስለ ደግነት ማለት ነውና። በነገራችን ላይ ደግ መሆን የሚጠቅመን ለራሳችን ነውና በቃ ዝም ብላችሁ እውነቴን ነው የምላችሁ፣ ደግ ሁኑ እሺ። በየት መቶ እንደሚከፍላችሁ አታውቁትም። ፈጣሪ በየት መቶ ለእናንተ የሚሰጣችሁ ነገር፣ የሚሰጣችሁ ሰው አይታወቅምና ደግ ሁኑ እሺ። ሁሌም ቢሆን ደግ ሁኑ፣ ደግነት ይከፍላልና። እኔ በህይወቴ ዘመን ስኖር ማለት ብዙ ነገር አይቻሉ ማለት እችላለሁ፣ ብዙ ባለፍኳት ላይፍ ማለት ነው። እና የሚገርማቸው ነገር ብልጣብልጥ ብልጣ ብልጥ ሆኖ ከመኖሩ ይልቅ ደግ መሆን በጣም ይከፍላል። ምክንያቱም ብልጣ ብልጥ መሆኑ የሆነ የሚጠቅም ነገር ሊኖሩ ይችላል ይኖረዋልን፣ በደንብ ግን አንደኛ ብልጥ ልሆን ካላችሁ ህሊናችሁን መሸጥ ትጀምራላችሁ ነው። ስለዚህ ከምንም ነገር በላይ የትም ቢሆን የማይጥላችሁ ነገር ደግነት ነው ማለት ነውና፣ በተቻላችሁ መጠን ደግ ለመሆን ሞክሩ። ቤተሰቦች፣ ደግነት ይከፍላል። እውነት ደግ ሆኑ። እንዴት እንደሆነ ታውቃላችሁ የሚያደርገው ደግ ስትሆኑ፣ እናንተ ያሰባችሁት ሀሳብ መልካም ሲሆን፣ እናንተ የምታስቡት ለሰዎች መልካም ሲሆን፣ እናንተ መልካም ያሰባችሁላቸው ሰዎች ለእናንተ መልካም ባያስቡላችሁ እንኳን ሌላ ለእናንተ መልካም የሚያስብ ሰው እግዚአብሔር ፈጣሪ ይሰጣችኋልና ፈጣሪ ለእናንተ የሚያስበውን ሰው ይሰጣችኋል። እና ሰው ሲያስቀየማችሁም ደግ ሆኑ ሰው ሲበድላችሁም ደግ ሆኑ ክፋት መልሱላቸው፣ ክፋት ትሆኑባቸው። በተቻላችሁ መጠን መልካም ለመሆን ደግ ለመሆን ቀና ለመሆን ሞክሩ። ምክንያቱም ይሄ እንትን አይደለም። በቃ እናንተ የምታስቡት ነገር መልካም ከሆነ ቤትም ብሎ ቤት ለእናንተ መልካም ነገር ይመጣላችኋል። ምናልባት እናንተ ደግ የሆናችሁላቸው ሰዎች፣ እናንተ ደግ የሆናችሁለት አካባቢ ወይም ደግሞ ኢንቫይሮመንት ደግ ላይ ሆንላችሁ ይችላል። በተቻላችሁ መጠን ግን መቼም ቢሆን ተስፋ ሳትቆርጡ በደግነታችሁ ደግነታችሁን ይዛችሁ ቀጥሎ ሁሌም ቢሆን ደግ ሁኑ፣ ሰውን ውደዱ፣ ሰውን አክብሩ፣ ለሰዎች ትልቅ ቦታ ይኑረን እና ብቻ አላቅም ምን ማለት እንዳለብኝ እና ይከፍላል። ደግነት ይከፍላል። በጣም የሚጎዳበት ነገር የምንጎዳበት ነገር ምናምን ሊኖር ይችላል። ደግ ስለሆንን ውስጣችን የሆነ የሚረብሻ ነገር ሊኖር ይችላል። ግን መልካምነት፣ ደግነት፣ መልካም ማሰብ፣ መጥፎ ነገሮችን ረስቶ መልካም መሆን ያ ነገር ግን መቼም ቢሆን መቼም በሰማይም በምድር የማይጠላቸው ነገር ነው ማለት ነው እና በተቻላቸው መጠን ደግ ለመሞክሩ የኒውዶች ሀሳቡ እንዴት እንደመጣለኝ አላውቅም፣ ግን ስለ ደግነት እኔ በራሴ ስለሚከፍለኝ ስለማውቀው ነው። እና የሆነ እንትን ያላችሁት ነገር የሆነ ደግ የሆናችሁበት ቦታ ላይ የሚመለስላችሁ መልስ ሌላ ነው። ግን ፈጣሪ ደግሞ በሌላ ቦታ ደግ ሰው ይሰጣቸው ወይም ደግሞ ደግ ነገር ደግ ነገር ያደርግላችኋል። የምትፈልጉትን ነገር ያሳካላችኋል ነው፣ ደግነት ስለሚከፍል ውዶች፣ በተቻላቸው መጠን ደግ ሆኑ። በተቻላቸው መጠን መልካም ሆኖ፣ በተቻላቸው መጠን ያንን የሆነ ምናልባት የሚፈጠሩ ነገሮች ብዙ ነገሮች መርሳት መተው መተውን የመሰለ ነገር የለም እና በዛ በአንድ ነገር ምክንያት ራሳችሁን ደግነታችሁን ማንነታችሁን የሚያስቀይራችሁ ሁኔታ ላይ እንዳትገቡ፣ በተቻላችሁ መጠን ደግ ሆናችሁ ኑሮ ደግነት ይከፍላችኋል ማለት ነው እና በነገራችን ላይ እኔ እንትን ነው አሁን ሀሳቤ እንደ ሀዲስ ከተማርኩት ካነበብኩት፣ ይጠቅማል ብላችሁ ካሰባችሁ እንደዚህ አይነት ሀሳቦችን ሼር ላደርጋችሁ ተዘጋጅቻለሁ ማለት ነው እና እንግዲህ እውነት ለመናገር በአሁኑ ሰዓት ብዙም እንደዚህ መካሪ ምናምን አስተማሪ እንትን የሚልበት ጊዜ ነው ብዬ አላስብም። ግን ደግሞ እኔ በእኔ ቻናል ላይ የሚመጣውና ሌላ ቦታ ያለው ሰው ላያገኘው ስለሚችል እንደዚህ አይነት አንዳንድ ነገሮችን ሼር አድርጋቸዋለሁ ማለት ነው። ግን መቼም ቢሆን መቼም ደግ ሆኑ፣ ራሳችሁን ውደዱ፣ ራሳችሁን አክብሩ፣ ሰዎችን ውደዱ፣ ለሰዎች ክብር ይኖራችሁ። ሰዎች እናንተን ለማናደድ የሆነ ክፋት ለማድረግ ቢፈልጉ እንኳን እናንተ ግን እነዛ አትሆኑላቸው፣ ደግ ነገር መልሱላቸው። ቅን ስትሆኑባቸው ራሳቸው ያቀንነታችሁ ሸክም ነው የሚሆንባቸው፣ ይሸበቃ ይከብዳቸዋል፣ ለራሳቸው ማለት ነው። ለምን እነሱ ያሰቡት ሌላ ነበረና፣ እናንተ ግን በቀናነት ስትመልሱላችሁ፣ ይከብዳችኋል። ያቅንነታችሁ ስለሚከብዳችሁ፣ ለምን ይላሉ ለራሳቸው ጥያቄ ይሆንባቸዋል። እስቲል ነው ለእናንተ እንኳን ይህን ነገር ባይነግሯችሁ ለራሳቸው ግን ጥያቄ እንደሚሆንባቸው ያውቁታል። በቃ ይቁንጥንጣሉ የሆነ ግን መጥፎ ነገር ሲያደርጉ እናንተ መጥፎ ነገር ካደረጋችሁ ያ ነገር ነው የበለጠ የሚያቀያይማቸው። የበለጠ ግን ሰው ምንም ያክል መጥፎ ቢሆንባቸው ምንም ያክል እናንተን ለማናደድ እናንተን ለመጣል እናንተን ይሁን ነገር ለማድረግ ቢሞክር እናንተ ግን ቅን መልሱላቸው፣ ቅን ሁኑላቸው፣ በቅንነት አውሯቸው፣ በቅንነት መልሱላቸው። የነሱ ያደረጓቸውን ነገር እርሱት፣ ምንም እንዳልተፈጠረ ትውት አድርጉት፣ ተውት። መቶ ብዙ ነገር ያደርጋል ነው ብቻ ባጠቃላይ ላቸው የፈለግኩት ደግ ሆኑ። ደግነት ይከፍላልባቸውን ቀና አድርጉት። አስተሳሰባቸውን ቀና አስተሳሰብ አድርጉት። ሰዎችን ባላቸው ነገር ሳይሆን የሆነ በሀብታቸው ሳይሆን ብዙ ተከታይ ስላላቸው ምናምን ሳይሆን በተቻለ መጠን እንደውም ትናንሽ የሆኑ ሰዎችን ማደግ የሚፈልጉ መስራት የሚፈልጉ ሰዎችን ለነዛ ማገዝ መቻል ደግ ነገር ማሰብ ሰዎች ሲሳካላቸው ለየነሱ በእነሱ ስኬት መደሰት ይ በጣም ትልቅ ነገር ነው እና ለእኛም ስለሚከፍለን፣ በተቻላችሁ መጠን ውዶች ደግ ለመሆን ሞክሩ። ደግ እንሆን፣ ደግነት ይከፍላል እላለሁ ማለት ነው እና የዛሬው ፕሮግራምን እዚህ ላይ ልጨርስ። በቀጣይ እንደዚህ አይነት ሀሳብ ይላችሁ እመጣለሁ። ግን ሀሳብ አስተያየታችሁን ስጡኝ። አሪፍ ነው ሀሳብሽ፣ ደስ ይላል የምትሉ ከሆነ ቀጥላለሁ። እና ስለነበራችሁ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ። ከወደዳችሁት ላይክ፣ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። የደውል ምልክቱን ተጭናችሁ ኦል የሚለውን ኖቲፊኬሽን ተጫኑ። በጣም ነው የማመሰግነው። ክበሩልኝ። መልካም ጊዜ ይሆንላችሁ።